ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ ዛሬ የማስኩላችሁ ቪዲዮ ከቴሌግራም ጋር የተገናኙ ሴቲንጎችን በዚህ ቪዲዮ ማስመልከታችሁ ነው የሚሆነው። ቴሌግራም በምንጠቀምበት ሰዓት የእኛን ፕሮፋይል ሌሎች ሰዎች እንዲያዩት የምንፈልግ እንዴት አድርገን ሴቲንጉን ማስተካከል እንችላለን፣ ከዛም ውጪ ደግሞ ቴሌግራም በምንጠቀምበት ሰዓት ያለእኛ ፍላጎት ግሩፕ አድሚን የሚያደርጉን ከሆነ እንዴት ነው እኛ ማስቆም የምንችለው የሚሉት እና ሌሎች የተለያዩ ሴቲንጎችን በዚህ ቪዲዮ አስመለከታችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቀጥታ ወደ ቪዲዮ ልግባ። የመጀመሪያው ምንድነው፣ ቴሌግራም በምንጠቀምበት ሰዓት ያለእኛ ፍላጎት ቴሌግራም ግሩፕ አድሚን የሚያደርጉን ከሆነ እንዲ አድርገን ይህን ነገር ኦፍ ማድረግ የምንችለው የሚሉ ስንመለከት በመጀመሪያ ቴሌግራም ላይ እንገባለን። ብዙ ጊዜ እንደምትመለከቱ ቴሌግራም ላይ ያው ግሩፖች ብዛት ብዛት በተለይ መሪጌታ መሪጌታ መሪጌታ የሚሉ እዚህ ጋር እንደምታዩት በጣም ብዙ አሉና ና እንደ እንደዚህ አይነት ነገሮች ያው ብዙቻችሁም ጭምር ተማራችኋል። ይህንን ነገር እንግዲህ ከዛሬ ጀምሮ ማስቀራት እንችላለን ማለት ነው። ልክ እዚህ ጋር የምታዩት በቃ በጣም ተደጋጋሚ የግሩፕ ሰሞች እዚህ ጋር እናያለን ና ከዚህ በኋላ እንግዲህ ይህን ሴቲንግ በማስተካከል እንደዚህ አይነት ነገሮችን ብሎክ ማድረግ ይቻላል ማለት ነው። ይህን ነገር ለማስተካከል በመጀመሪያ ደረጃ ከላይ ያለቿን ሶስት ሰረዟን አንድ ጊዜ እንመካታለን። ከዛ በመቀጠል ሴቲንግ የሚለው ላይ አንድ ጊዜ እንገባለን። ከዛ በኋላ ፕራይቬንሲ ኤንድ ሰክሬት የምትለውን አንድ ጊዜ እንጫናለን። ከዛ ወደ ታች በመሄድ ወደ ታች ዝቅ በማለት ኢንቫይትስ ሰምተራች ኢንቫይትስ ሰምትሯን እንነካታለን እና እዚህ ጋር እንደምትታዩት ኤቭሪባዲ ነው የሚለው። እዚህ ጋር ኤቭሪባዲ ነው የሚለው፣ ነገር ግን አሁን ይሄን ነገር ለመዝጋት ከፈለግን ከታች ያለው ሶስተኛ ላይ ኖባዲ የሚለውን እንነካዋለን። ከዛ በኋላ የራይት ምልክቷን አንድ ጊዜ እንነካና በእንደዚህ መሰረት ሴቭ እናደርጋለን። ከዚህ በኋላ ማንኛውም ሰው ያለኛ ፍላጎት ግሩፕ አድ ሊያደርገን አይችልም ማለት ነው። ይሄ የመጀመሪያው ሴቲንግ ነው። ወደ ሁለተኛው ሴቲንግ ልግባ። ሁለተኛው ሴቲንግ ደግሞ ምንድነው? ቴሌግራም በምንጠቀምበት ሰዓት የኛን ፕሮፋይል ለሌሎች ሰዎች እንዲ እንዲያዩት ከፈለገ እንዴት አድርገን ነው ይህን ሴቲንግ ማስተካከል የምንችለው የሚለውን ስንመለከት በመጀመሪያ ወደ ቴሌግራማችን እንገባለን። ከዛ በመቀጠል ከላያለቸውን የሶስት ሰረዞን አንድ ግ እንነካታለን። ከዛ በመቀጠል ሴቲንግ የምትለውን እንነካለን ከዛ ፕራይቬሲ ኤንድ ሴኩሪቲ የምትለውን አንድ ጊዜ እንጫናለን። ከዛ ወደታች በመሄድ ፕሮፋይል ፎቶ የምትላለች እሷን አንድ ጊዜ እንነካታለን። ከዛ እዚህ ጋር የምታዩት ኤቭሪ በዲ የሚል ነው። ቀጥታ ኖ በዲ የሚለውን እንነካዋለን። ከዛ የራይት ምልክቱ አንድ ጊዜ እንነካለን። ከዚህ በኋላ እኛ ፕሮፋይል ልጆች ሊያዩት አይችሉም ማለት ነው። ወደ ሶስተኛው ሴቲንግ ሄድ ያለው ሶስተኛው ሴቲንግ ከመሄድ በፊት ለዚህ ቻናል አዲስ ሆናችሁ ልጆች ቻናሉን ሰብስክራይብ በማድረግ በተሰማው እንችላላችሁ። ቪዲዮታችሁ ከወደዳችሁ ደግሞ ላይክ ሼር ማድረጋችሁን አትርሱ። በቀጥታ ወደ ሶስተኛው ሴቲንግ ልግባ። ሶስተኛው ሴቲንግ ደግሞ ምንድነው ቴሌግራም በከፈትንበት ሳለ ምናልባትም የራሳችን ግሩፕ ሊኖረን ይችላል፣ ወይ ደግሞ የራሳችን ቻናል ሊኖረን ይችላል። ነገር ግን ይሄን ቻናላችን ላይ በምንጠቀምበት ሳ ላይ የእኛን እዛ ቻናል ያሉትን ማንኛውም ፎቶም ሆነ ቪዲዮዎችን ማንኛውም ሰው ዳውንሎድ እንዲያደርግ ካልፈለግን፣ ወይ ደግሞ ስክሪን ሸት እንዲያደርግ ከፈለግን፣ ወይ ደግሞ ፎርዋርድ እንዲያደርግ ከፈለግን እንዲታርገት ነው ይሄን ነገር ብሎክ ማድረግ የምንችለው። ስለዚህ የኛን ቻናል ማንኛውም ሰው ስክሪንሾት እንዲያደርግ ማድረግ ይቻላል፣ ወይ ደግሞ ቪዲዮዎችን ፎርዋርድ እንዲያደርግ ከተፈለገ የሚቻላል፣ አሊያም ደግሞ ዳውንሎድ እንዲያደርግ ከተፈለገ በመጀመሪያ ቴሌግራማችን ላይ እንገባለን። ከዛ በኋላ የምንጠቀመው የቴሌግራም ግሩፓችን ላይ እንገባለን። ለምሳሌ እኔ እዚህ ጋር የራሴን ቴሌግራም ግሩፕ አሳይጋቸዋለሁ። ከዛ በኋላ ካላ ያለችዋን የቴሌግራሙን ርዕስ አንድ ጊዜ እንነካና በዚህ በቀኝ በኩል ላይ የእርሳስ ምልክት የምትመስሉ እሱ አንድ ጊዜ እነካታለሁ። ከዛ በመቀጠል ግሩፕ ታይፕ ምትላለች እዚህ ጋር ግሩፕ ታይፕ ምትሆን አንድ ጊዜ እነካታለሁ። ከዛ ወረድ እንላለን። ወረድ ካለ በኋላ መጨረሻ ላይ ከታች የምታዩት ሪስትሬክት ሴቪንግ ኮንቴንት የሚላለ እችን እዚህ አንድ ጊዜ ኦን ያረጋታለሁ። ከዛ በኋላ በዚህ ቴሌ ግራም ላይ ያሉት ማንኛውም የሚለቀቁ ነገሮች ማንኛውም ሰው ዳውንሎድ ሊያረግ አይችልም፣ ወይ ደግሞ ስክሪንሾት ሊያረግ አይችልም፣ አሊያም ደግሞ ፎርዋርድ ሊያረግ አይችልም ማለት ነው። ለዚ ያረስኩላቸው ቪዲዮ እንግዲህ ይሄንን ይመስላል። እርግጠኛ ቪዲዮታቸው እንደወደዳቸው አልጠራጥርም። በቀጣይ በአዲስ ቪዲዮ እስክንገኝ ድረስ መልካም ጊዜ ሆንላችሁ።